ዛሬ ዓለማችን ላይ የማይታሰቡ ስራዎች አንዳንዶቹ እጅግ በጣም ያስቃሉ፣ አንዳንዶቹ ደግሞ እጅግ በጣም አስገራሚ ናቸው። ስለ ስራዎቹ ልንገራችሁ። እነዚህ ስራዎች ሆቴል ከመከፈቱ በፊት የሚቀጠሩ ናቸው። ምክንያቱ ደግሞ በዓለማችን ላይ እጅግ በጣም እንቅልፋም የሚባሉ ሰዎች ተመርጠው ስራ የሚቀጠሩበት ነው። እነዚህ ሰዎች ሆቴሉ ከመከፈቱ በፊት አልጋው ምን ያህል ይመቻል የሚለውን ነገር የሚያዩ ናቸው። እንቅልፋሞቹ ሰዎች ከ15 ሰዓታት በላይ የሚተኙ ከሆነ እውነትም አልጋው ይመቻል በሚል ሆቴሉ ለስራ ክፍት ይደረጋል። ታዲያ በዓለማችን ላይም እንቅልፋም ሰዎችን እንዴት እንቅልፍ መተኛት ይቻላል እና ረጅም ሰዓት እንዴት መተኛት ይቻላል በሚል ትምህርት ያስተምራሉ። እንቅልፋም ሰዎችንም ይፈጥራሉ። ሌላው አስገራሚ ስራ ደግሞ የቀለም ፋብሪካ ውስጥ የሚቀጠሩ ናቸው። እናም አዲስ የተቀባ ግንብን ወይንም ግንባታን በቀጥታ አተኩሮ ማየት ነው። በዛ ውስጥ እንግዲህ በየሰከንዱ የሚመዘገቡት ሪሰርች ይኖራል። ታዲያ ይሄ የተቀባውን ግንብ ለሀያ ደቂቃዎች ያህል አትኩረው ነው የሚያዩት። ወደ ግራ ወደ ቀኝ ማየት የለም። በሀያ ደቂቃ ውስጥ ምን አይነት ለውጦችን እያመጣ ነው በሚል ነው የሚመለከቱት። ታዲያ ለዚህም 80 ሺህ የአሜሪካን ዶላር በአመት ይከፈላቸዋል። ሌላው ዓለማችን ላይ አስቀያሚ ስራ የሚባለው የእግርና የብትን ላብ የሚያሸቱ ሰዎች ናቸው። ይህ እጅግ በጣም አስቀያሚ ከሚባሉ ስራዎች ናቸው። ታዲያ የሚቀጥሯቸውም የሽቶ ፋብሪካዎች ናቸው። ሽቶ ከመቀባቱ በፊት ያለውንና ሽቶ ከተቀባ በኋላ ያለውን ልዩነት የሚያጠኑ ናቸው። እናም የሽቱ ፋብሪካው ይሄንን እያየ ቅመሞቹን ይለዋውጣል ማለት ነው። ለዚህም ሃምሳ ሁለት ሺህ የአሜሪካ አመታዊ ደሞዝ ይከፈላቸዋል። ዓለማችን ላይ እጅግ በጣም አስገራሚ ስራዎች አሉ። ከነዚህ መካከል የፈረስ ጥርስን መፋቅ ሌላኛው ነው። በዩኒቨርሲቲ ደረጃ ደግሞ የለቅሶ አስለቃሽ ትምህርት ተሰጥቷቸው የተመረቁ ሰዎችም ደግሞ በለቅሶ ላይ ያስለቀሳሉ። ይህ በሀገራችን ከጥቂት ዓመታት በፊት ሲደረግ እንደነበረ እናስታውሳለን። የተለያዩ የቤት እንስሳትን ጊታር ወይንም ሌላ የሙዚቃ መሳሪያ በመያዝ እነሱን ማዝናናትም ሌላኛው የዓለማችን ስራ ሆኖ ተመዝግቧል። ሌላኛው ሲጋራ የሚያጨሱ ሰዎችን አብሮ እያጨሰ ባክ ይህንን ሲጋራ ማጨስ እናቁም በሚል እንግዲህ የሚነጋገሩና ከሱስ ውስጥ የሚያስወጡ ሰዎችም የተፈጠሩበት ሌላኛው ስራ ሆኗል። እንዴት አያችሁት? ኮሜንት ላይ ያስቀምጡልኝ። መልካም ቀን ይሆንልን።